አጠቃላይ የብልጽግና ከፍተኛ አመራር ለባለፉት አስር ቀናት የመደመር መንግስት ለዘርፎች ምርታ በሚል በዋና ቀዳሚ አራት ዘርፎች ላይ በግብርናና ገጠር ትራንስፎርሜሽን፣ በቱሪዝም፣ በማኑፋክቸሪንግ ኢንዱስትሪ እንደዚሁም ደግሞ በከተማ ዘርፍ ላይ የአተኮረ ስልጠና ወስደናል። በዚህ ስልጠና በተለይም በየተለያየ ክልልና በተለያየ ከተማ ያሉትን የተለያዩ ምርጥ ተሞክሮዎች የተጋራንበት ውይይቶችም እንደዚሁም ደግሞ ያሉ ማነቆዎችን ከመፍታት አኳያ በተለያየ ቦታ ያሉ የተለያዩ መፍትሄ አማራጮችን የተወያየንበት ነው። ከሁሉ በላይ ደግሞ ለቀጣይ እንደ ሀገር ትልቅ እምቅ አቅም አለን፣ ይህንም በምን አግባብ ነው ወደ ትልቅ ሀብትና ፖቴንሻል የምንቀይረው የሚለውን ተወያይተንበታል። ዛሬ ደግሞ በመስክ የተለያዩ የተሰሩ ስራዎችን በኦሮሚያ ክልል እየተዘዋወርን እያየን ነው። ቅድም በምስራቅ ሸዋ ዞን የቀበሌ አደረጃጀት ምን እንደሚመስል ለማየት ይችለናል። የቀበሌ አደረጃጀቱ በተጠናከረ መልኩ የሕዝብ አገልግሎት ከመስጠት ባለፈ የገጠርና የግብርና ትራንስፎርሜሽን የሚያመጡ ስራዎችን ማየት ይችለናል። በዶሮ፣ በማዳበሪያ፣ በአሳ ፖንድ እንደዚሁም ደግሞ በሙዝና አጠቃላይ በአትክልትና ፍራፍሬ ላይ እየሰሩት ያለው በፊት ያልተጠቀሙበትን እምቅ አቅም ጸጋ አሁን ግን ወደ ሀብት እየቀየሩ አጠቃላይ ኢኮኖሚ ብልጽግና ለማምጣት፣ ማህበራዊ ብልጽግና ለማምጣት የሚያስችሉ ስራዎችን ለመፈጸም ችለዋል። ከዛ በተጨማሪ ደግሞ አሁን የምንገኝበት የቢሾፍቱ የዶሮ እርባታ ማዕከል ነው። በዚህ በዶሮ እርባታ ማዕከል ላይ በርካታ ነገሮች እንዳሉ በሰፊው ዶሮ ማርባት እንደሚቻል ይሄ ትልቅ ሀብታችንና ጸጋችን እንደሆነና ወደ ተለያዩ አቅሞች ልንቀይረው እንደምንችል የምናይበት ነው። ይሄ እንግዲህ በኦሮሚያ ክልል የታየው ትልቅ የብልጽግና ጅማሬ በተለይም እምቅ አቅምን ጸጋን በአግባቡ መጠቀም ለሀገራችን አልፎ ለሌሎችም መትረፍ እንደሚችል ትልቅ ትምህርት የሚወሰድበት ነው። በአማራ ክልልም በክልላችን የተጀመሩ በርካታ ስራዎች አሉ። ከዚያ አኳያ በተለይም የገጠር ትራንስፎርሜሽን ስራ ላይ በደንብ አተኩረን ስራ እንደምንሰራ የገጠር ከተማ ትስስርንም አጠናክረን የምንቀጥልና ለቱሪዝም መዳረሻ የሚሆኑ በርካታ ቦታዎች አሉ። በአምራች ኢንዱስትሪም የተጀመረ በርካታ ጥሩ ነገሮች አሉ። ይህንን አጠናክረን እንደምንሄድ የበለጠ ደግሞ በየቦታው በየወረዳው፣ በየቀበሌው የቀበሌ መዋቅራችንን እያጠናከርን ሰላማችንን እየጠበቅን ያለንን እምቅ አቅምና ጸጋ ለመጠቀም የሚያስችል ትልቅ ትምህርትና ልምድ ይወሰንበት። ተለያዩ ዘርፍ ላይ ያለው እምርታዎችን አሁን ያለው የብልጽግና አመራር እንዴት መስራት እንዳለበት በቂ ግንዛቤ ይዞ ወደ ተግባር መግባት ስላለበት ያንን ታሳቢ ተደርጎ የተቀረጸ ሰነድ ነው። በጣም የተመረጡ የስልጠና ርዕሶች ናቸው። የመጀመሪያው የወሰነው ስልጠና ከቱሪዝም ሀገራችን ትልቅ የቱሪዝም መዳረሻ ያለባት ሀገር ናት። እስካሁን ድረት ግን በነበረን ሂደታችን በቱሪዝም ሴክተር እዚህ ግባ የሚባል ነገር አልነበረም። ና በክቡር ጠቅላይ ሚኒስቴራችን ኢኒሽቲቭ ደግሞ በርካታ የቱሪዝም መዳረሻ ቦታዎች እየተገነባ ያለው ሁኔታዎች አሉ። አንዱ የኢኮኖሚ ፒላራችንም የተቀመጠው የቱሪዝም ሴክተርን በአግባቡ በማልማትና ሀገራችን ከቱሪዝም ማግኘት የሚገባ ኢኮኖሚ እንዲያገኝና ና እንዲያበለጽግ ታሳቢ ተደርጎ ነው። ይሄ ደግሞ በስፋት በመደመር መንግስት መጽሐፍ ላይ በደንብ የተቀመጠበትና አንዱ የስልጠና ርዕስ ተደርጎ የተሰጠው ለዚህ ስልጠና በጣም በቂ ግንዛቤ ለመያዝ የተሞከረበት ሁኔታ ነበረ። ከዛ ቀጥሎም እንደዚሁም የኢንዱስትሪያሊዜሽን አንዱ የልማት ትልቅ ምሰሶ ነውና እዛ ላይም ሀገራችን አሁን ያለው የኢንዱስትሪ ሂደት ምን ደረጃ ላይ ነው ያለው ወደፊትስ ምን መደረግ አለብን የሚል የሀገራትም ተሞክሮ ጭምር የዳሰሱ የሀገራችንም ሁኔታ፣ ሀገራችን ከየት ወደየት እየሄደች ነው የሚለው ነገርም በስፋት የተቀመጠበት ሁኔታ አለ። እዛ ላይም በቂ ውይይት ያደረግንበትና ጥሩ ግንዛቤ የተፈጠረበት ነው። ለአጠቃላይ ሰልጣኙ ሌላውን በተመሳሳይ ስልጠና ርዕሱ ላይ የተቀመጠው አንዱ የገጠር ትራንስፎርሜሽን ከግብርና ልማት ስራዎቻችን ጋር ታይቶ የመደመር መንግስት አንዱ ትኩረት ያደረገው የገጠር ትራንስፎርሜሽን ስራ ነው። የገጠር ስራዎቻችን ምንድን ነው የሚመስለው? ከየት ነው የምንጀምረው? ወዴት ነው ይህን ያለ ነው? እንዴት ነው ገጠር መለወጥ ያለበት? ይህ የሚለው ነገር በስፋት የተቀመጠበት የከተማና የገጠር ትስስሮች ጭምር እዛ ውስጥ የተካተተበትና ከዛ ቀጥሎ ደግሞ የከተማ ልማት ስራዎቻችን የሚለው ነገር ወደ ሶስት አራት የሚሆኑ በጣም ትላልቅ እንትራ ያላችሁ ሰነዶች ናቸው የቀረቡልን። አጠቃላይ በመላ አገሪቱ በሁሉም ያው ብልጽግና እንደሚታወቀው ሁሉም ኢትዮጵያ ብሔር ብሔረሰቦችን ያካተተ አካታች የሆነ አቃፊ የሆነ ፓርቲ ነው። ይሄ ፓርቲ በጣም ትልቅ አጀንዳ፣ ትልቅ ራዕይ ይዞ እየሰራ ያለው ፓርቲ ነው። ከዛም በሁሉም የሀገራችን አካባቢ ያሉ በከፍተኛ ደረጃ ላይ ያሉ አመራሮች እስከ ዞን ከተማ ድረስ ያሉት ከሚኒስቴር መስሪያ ቤት ጀምሮ በርካታ አመራሮች የተሳተፉበት ስልጠና ነው። ትልቅ እውቀት ያገኘንበት፣ በተለይ ደግሞ በየደረጃ ያለው አመራር ተቀራራቢ እውቀት እንዲያገኝ የተደረገበት ስልጠና ነው ያለው። የነበረው ስልጠና በጣም ጥሩ ነው። ብልጽግና በቃል ብቻ ሳይሆን በተግባር ስራ እየሰራ ያለው ፓርቲ ነው። በዛ ደረጃ የገጠር ትራንስፎርሜሽን ላይ የተወያየንባቸው ያገኘናቸው በንድፈ ደረጃ ያለው አለ። እና ከስልጠናው ትልቅ እውቀት አገኝተናል ማለት ይቻላል። አመራሩ ከዚህ በፊት የነበረው ሁኔታና አሁን ያለው በዚህ ስልጠና ያየነው ነገር በጣም መሰረታዊ ለውጥ ያለበት አመራሩ ቁጭት ውስጥ የገባበት እኔ ምን ሰራው ከሰነዱ ያየው ከስልጠና ያገኘው ነገር ለምንድን ነው እኔ በየአካባቢ መስራት ያቃተኝ የሚለው ነገር ጎደሎውን ለመሙላት ቁጭት የፈጠረበት ስልጠና ነው። ስልጠና ሁሉም የአካባቢውን ያለበት ሁኔታን እያነሳ ነው ስልጠና ላይ ሀሳብ እንስሳት የነበረው ስልጠናው ላይ ሀሳቦች ሲነሱ፣ እኔ የምን ሰራው የሚለው ነገር መጀመሪያ አመራሩ ራሱን እያየ ክቡር ጠቅላይ ሚኒስቴራችን ከቤተ መንግስት ጀምሮ በርካታ የቱሪስት መዳረሻ ቦታዎች ሲገነቡ እኛ እንደ ክልል ክልል ደረጃ ላይ ያለው አመራሮችስ ለምንድን ነው ይሄን መስራት ያልቻል ነው ምን ጎደለን የሚለው ነገር ክፍተታችን እንድናይ፣ ቀጣይ ደሞ ይሄን ክፍተት ለመሙላት ቁጭት የፈጠረበት ስልጠና ነውና ይሄ በሁሉም አመራር ዘንድ ሲነሳ የነበረው አጋጣሚ በየቡድን ነው ውይይት ስናደርግ የነበር ነውና፣ ከዛ በሀይል መደረግም ውይቶች ይደረጋሉ። ትልቅ የቁጭት የፈጠረ ስልጠና ነው። ቀጣይ ሀገራችን ወደ ተሻለ ደረጃ ላይ ለማድረስ አመራሩ ትልቅ ስንቅ ይዟል። ከዚህ በፊት የነበረው ስልጠና ትሬንዳችን የጸጥታ ጉዳይ ብቻ እየተነሳ ነው ውይይት የሚደረጉ የሰላሙ ጉዳይ ነው አጀንዳ የሚሆነው። ነገር ግን አሁን አመራሩ ሙሉ በሙሉ ሰላሙ ማስጠበቅ ያለበን እኔ ነኝ ክፍተት ካለም እኔ የፈጠርኩት ክፍተት እንጂ የፌዴራል መንግስት አይደለም፣ የሆነ አካል አይደለም። እኔ የራሴን ቀበሌ፣ የራሴን ወረዳ፣ የራሴን ክልል ነጻ ማድረግ አለብን የሚለው ሙሉ በሙሉ መግባባት የተፈጠረበትና ያ መሳበብ ተገቢ አይደለም። ልማት ነው ሰላምን የሚያጸናው። ስለዚህ ልማታችንን በዛ ልክ ነው ማዲ አለብን፣ መፍጠን አለብን፣ መዝለል አለብን። ብዙ የሚቀሩ ነገሮች አሉ። የሀገራትን ተሞክሮ አይተናል። የተለያዩ ዓለም ሀገራት ተሞክሮዎች በተለያየ መንገድ ስልጠናው ላይ ቀርበዋል። ያንን ስና ኢትዮጵያ ከየት ወዴት እየሄደች ነው ያለው አሁን ያለው መሪዎቻችን ጥሩ ኢኒሼቲቭ ያላቸው ጥሩ አሳሳብ ያላቸው እያቀረቡን ያለው እኛ ስለምንድን ነው ይሄን መከተል ያልቻል ነው የሚለው ነገር አመራሩ ወደ ውስጥ እራሱን እያየ ቁጭት የፈጠረበት ለቀጣይ ትልቅ ስንቅ ይዞ ለመውጣት የጋራ መግባባት የተፈጠረበት ስልጠና ነው ብለን ነው የወሰድ ነው። በመደመር መንግስት እይታ የዘርፎች እመርታ በሚል ርዕስ ነው ስልጠናችንን ስናካሄድ የቆየ ነው። በአራት ዋና ዋና ዘርፎች ላይ ነው ስልጠና የወሰድ ነው በቱሪዝም ልማት እንደዚሁም ደግሞ በግብርና ትራንስፎርሜሽን፣ በኢንዱስትሪ ልማት እና በከተማ ልማት በእነኝህ በአራቱ ርዕሰ ጉዳዮች ላይ ነው ስልጠና የወሰድነው። ስልጠናው እጅግ በጣም በርካታ አዳዲስ ነገሮችን የያዘ ነው። አንዳንዶቹ እየሰራ ናቸው ያለናቸው ግን በዛ ደረጃ መረዳት ኖሮን እየሰራ ያልነበረ ነው። ለአብነት ቱሪዝምን ባነሳ ቱሪዝም አንዱ በለውጡ መንግስት የኢኮኖሚ መሰረት ተደርጎ የተወሰደ ዘርፍ ነው። ግን የቱሪዝም ዘርፍ ለኢኮኖሚ እድገት ሊያስገኝ የሚገባውን ያክል ገቢ እንዲያስገባ ትርጉም ሰጥተን እየሰራን አልነበርንም። ያንን የሚቀርፍ ስልጠና በግሌ ወስጃለሁ፣ የሚቀርፍ ግንዛቤ ወስጃለሁኝ። ሁለተኛው የግብርና ትራንስፎርሜሽን ነው። ግብርና ትራንስፎርም ለማድረግ በርካታ የተጣሉ ሀገራዊ ግቦች አሉ። አሁን የምንጎበኘው የተለያዩ ምርቶችን በኩታ ገጠም የማምረት ቴክኖሎጂ ተጠቅሞ የማምረት እና እነኚህን ደግሞ ግብርናን ራሱ ቢዝነስ የማድረግ ኮመርሻላይዝ የማድረግ ሀሳብም ያለው ነው። ስልጠናውና አርሶ አደሮችን ሰብሰብ አድርገን በኩታ ገጠም በጋራ ሆነው የሚያለሙበት በተለያየ አደረጃጀት በጋራ ተደራጅተው እርሻቸውን ወደ ቢዝነስ የመቀየር ወደ ካምፓኒ ምርታቸውን ቀጥታ ወደ ገበያ የማቅረብ እና መሀል ላይ ምንም አይነት ሌላ ደላላም ሆነ ገዢና ሻጭ ሳይኖር የሚያቀርቡበት በዚህ ሂደት ደግሞ አምራቹም በተጨባጭ የሚጠቀምበት ሸማቹም ደግሞ የማይጎዳበት እና ተጠቃሚ የሚሆንበት ሁኔታ እንደሚኖር እንደው አለፍ አለፍ ብዬ ለመጥቀስ ነው እንጂ በይዘት ደረጃ በጣም ሰፊ ነው። ኢንዱስትሪው ፓርት ላይ ደግሞ ለኢንዱስትሪ ግብዓት የሚሆኑ በርካታ ለኢንዱስትሪ ምርት አቅም የሚሆኑ በርካታ ተፈጥሯዊም ሰው ሰራሽ ጸጋም ያላት ሀገር ናት ኢትዮጵያ። ይሄንን ግን በዛ ደረጃ ለሀገራችን የኢኮኖሚ እድገት አንዱ አቅም ነው፣ አንዱ መሰረት ነው። እሱ በዛ ደረጃ አልነበረም እየመራን ያለ ነው። ኦልሬዲ የለውጡ መንግስት መጥቶ የቀረጻቸው በርካታ ኢኒሼቲቮች አሉ። ለምሳሌ በኢንዱስትሪው ዘርፍ ኢትዮጵያ ታምርት የሚል ንቅናቄ ተካሂዶ ነበረ። በዛ እየሰራናቸው ያለናቸው ስራዎች አሉ። ግን ገና ደግሞ ብዙ ስራ የሚጠይቁ በዚህ ስልጠና ያገኘናቸው ያልተገለጡ አዳዲስ ሀሳቦችን መረዳት የቻልንበት አግባብ ነው። ያለው ከተማም ደግሞ የብልጽግና አጠቃላይ መዳረሻው ስልጡ የሆነ ከተማ ስለሆነ ስማርት ከተሞችን በየክልሉ በየአካባቢው ለመፍጠር በጣም እድል ሰጥቶናል። እንግዲህ እነኚህ የማነሳቸው ስልጠና የወሰድንባቸው አራቱም ርዕሰ ጉዳዮች አዲስ አይደሉም። በፊትም ስልጠና ወስደን ይዘቱ ነው የሚለየው፣ አሁን አፕሮቹ ነው የሚለየው ወስደን እየሰራን ነበረ፣ ግን እየሰራን ያጋጠመንም ቻለንጅ እንደገና ደግሞ መልካም ተሞክሮ ያላቸውም አካባቢዎች በደንብ ተሞክሮ እንድንቀባበል በስራ ሂደት ደግሞ የገጠሙንን ችግሮች ተጋርተን ለእነኛ ችግሮች ደግሞ መፍትሄ እንድናገኝ የስልጠናዋ አደረጃጀትም ሕብረ ብሔራዊነትን የሚያረጋግጥ አንዱ ክልል ከሌላው ክልል ብዙ ቦታ ተሰባጥረን ነው ድሬዳዋን አዲስ አበባ ከተማ አስተዳደርን ጨምሮ